ብቻ የምሄድ አልፈለግም። እኔ እንጃ የት እንደምትሄድም አልነገረችኝም። ብቻ አሁን ካላለው ጣኑ ነው ያለችኝ። ከዚህ የተወሰነ ጊዜ ራሴ ማግኘት ይፈልጋለሁ ምናምን፣ እሺ ካለኝ እሺ አለኝ ምናምን ያለችው የት እንደምትሄድም አልነገረችኝም። ዛሬ ብሩኬ ያሳዝኖኛል በላቀው አንጀቴን በላሽው አይ ሀይሚ ዛሬ ግን እውነት ጥሩ ስራ አልሰራሽም ማለት ነው ለምን አትይም ብሩክን ማስጨነቅ ይህን ያህል ጥሩ ነው ወይ ከመሬት ተነስቶ ምንም ሳትሆኑ ሳትጣሉ ደብዳቤ ጽፎ መሄድ ማለት ዋይ ዋይ ዋይ፣ ምንድን ነው ማለት ነው? እና ፕራንክ ነው እንዳለን እስከ መጨረሻው ድረስ እየፈለጋት ነው ማለት ምንም ነገር የት እንትን ያለችው ነገር የለም። በቃ ጸጥብዬ ነው ያለችው። በቃ ጸጥብዬ ጸጥብዬ ማለት ምን ማለት ነው ማለት ነው። እና ቤኪ እራሱ በጣም ነው የጨነቀው ማለት ነው። ምን ሆነሽን የሆንሽውን ነገር ተናገሬ በግልጽ እናንተ እኮ በጣም ብዙ ነገር ውጭ ርቃችሁ የሄዳችሁ ሰዎች ናችሁ። ብሩኬ የማያውቀው ነገር ምንድን ምናምን ብሎ በጣም አስጨንቋት ነበረ ማለት እንደ እውነት ለመናገር እንደ ጓደኛ ማለት ነው እና አዲስ አበባ ሄዳለሁ አይደለም የት እንደምንዴት ነው መርእንት ደብዳቤው ልጻፈችው ነገር የለም ጀስት፣ ግን ቤኪን ጠርታው ደብዳቤ ይጽፋል። ቤኪ ብሩኬ ደወል ሲባል አይ አይደወልም ብሩኬ ጀስት አንተ ስጥልኝ፣ ከዛ ሁሉንም ነገር ደብዳቤው ላይ ያገኛል ነው ያለችው ማለት ነው። እና ያው ቤኪ ኦልሬዲ ያው ብሩክ እንደ ውሉን መጥራት ያለበት በቃ ደብዳቤውን ስጠው ነው ያለችው ማለት ነው እና ደብዳቤ ምን አይነት መልእክት እንደተጻፈ አላወቅንም ማለት ነው። ለምን ለእኛ አልተነበበልንም? ጀስት ለራሳቸውን ያነበቡት ማለት ነው። ግን ያው አልመጣም ምናምን የለውም ወጥቻለሁ፣ ከሀገር ነው ከሀገር በቃ ጀስት ስለ ሁሉም ነገር አመሰግናለሁ የሚል ነገር ጽፋለች። ስለምኑ ነገር እንደምታመሰግን አይዱና አናቅም። ብቻ ግን ፕራንክ ነው ብዬ አስባለሁ። ማለት ነው እና ወይኔ፣ ግን ቤተሰቦች፣ የኔ ውዶች ማለት ነው የኔ የጨረቃ ፋሚሊ ተከታዮች ትላላቸው ደህና ናችሁልኝ ወይ? እኔ አለሁላችሁ እግዚአብሔር ይመስገን፣ እኔ ጋር ሁሉ ሰላም ነው። ቪዲዮ ከተመቻችሁ ስወዳችሁ፣ ሰብስክራይብም ላይክም ሼርም እንደ ተመቻችሁ ብቻ፣ አርኩት እስቲ ሰብስክራይብ አርኩት እስቲ ተው፣ አይከፈልበት ምን አይል በቃ ሰብስክራይብ ማድረግ ማንን ገደለ ማንን ገደለ? ብታረግኝ ማለት ነው። ሀይሚንም በዛው አርጓት እያረጋችኋት ማለት ነው። ሀይሚንም አርጓት ማለት ነው። የሆነ ጊዜ የሆነ ቪዲዮ ትዝ አለኝ ማለት ነው። የሆነ ጊዜ ብሩክ እና የሚተጣልተው ሀይሚ ሄደች ሀይሚ ሄደች የሚል ቪዲዮ ነበረ ማለት ነው እና ኦልሬዲ እሱ ቪዲዮ ነው ያስታወሰኝ ዛሬ ማለት ነው እና ብሩክ አሳዘነኝ፣ በቃ በጣም ደንግጧል። ጀስት ደብዳቤውን እንኳን አስር ጊዜ እያየሁ በምንድን አስር ያነባ ማለት በቃ ሄጃለሁ። ግን ደስ የሚለው የበለጠ ደግሞ የበለጠ ደስ የሚለው ደግሞ ሞር እሷ የጻፈችውን ነገር ተነቦ ቢሆን ኖሮ ደግሞ ሞር የበለጠ ያሳምን ነበር ለተመልካቾቹ ሞር እንሰማን ነበር። ግን ጀስት እዛ ደብዳቤ ሊጻፈችው ምን አይነት መልዕክት እንደጻፈች አናቅም፣ አላየንም። አንተ ብቻ ነው ያነበብከው። ኢትስ ኦኬ ያው እንዳትፈልገኝ ነው እንደዛ፣ መሰለኝ የሚለው መልክቱም እንደዛ ነው። ከዛ የት ነው የሄደችው ምናምን ብሎ ይጠይቋል። ምንም አድራሻውን አልገለጸችም ወይ ምናምን እያለችው እና የት እንደምትሄድ ለእኛም አልተናገረችም ማለት ነው። እና ምን እንደሆነችም ምንም የምናውቀው ነገር የለም። ኦልሬዲ ትናንት ደህና እንደነበሩ ነው የምናውቀው። ፕራንክ ነው ምናምን ደህን የሆነ ጀስት በሲሬሶ እና በመካፋት የሆነ ነገር ብቻዋን እንደመሆን ራሷን እንደማዳመጠ ነገር አርግታ ነው ስታወራ የነበረው እዛ ላይ ማለት ነው። እና አይ ሊሆን ነው ብቻ ግን ብሩክ አሳዘነ ማለት ነው። በቃ በጣም እንደነገጠ አስባችሁታል። መኪና እያሽከረከረን የሚመጣው በጣም ነገጠች። ምኑና ነው ምናምን ያለውና ይህን ደብዳቤ ሰታኝ ሰታኝ ነው ምናምን ና ደብዳቤን ጻፈች የሆነ እንትን አለ አይደለም ይሄ ስታጠፉ ምናምን እኔ አሁን እዚህ ቤት በጣም ማዳሜ የምትወደው እቃ አለና ማለት ነው። አሁን እሱ እቃ ቢሰበርብኝ እንደ ሀይሚ ደብዳቤ ጽፌ ነው የሚሄደው ማለት የሆነት የምነግራት ደብዳቤ ጽፌ ጠፋለሁ። ጌታ እና አስባችሁታል? የሆነ ነገር ጥፋት ምናምን በጣም ከባድ ጥፋት አጥፍታችሁ ያን ሰው ፈርታችሁ ማለት ወይ እኮ ለዛ ሰው ቀላል ሊሆን ነገር ይችላል፣ ግን ፈርታችሁ እንትን ስትሉት ያን ነገር ደብዳቤ ጽፋችሁ ምናምን ስትሉ ማለት ነው። አሁን ሀይሚ ብሩክን በጣም እያስጨነቀችውን በቃ እኔ በቃ በጣም በጣም ድንግጥ አለማለት እየመጣ ምንድን ነው ምናምን አለ ኦልሬዲ ማለት ነው። ሀይሚ ሻዬ ምንድን ነው ችግሩ? ምንድን ነው? ምንድን ነው? ምንድን ነው? ምንድን ወይስ ጭርስ ይላሉ ድም ነው ጭርስ ይላሉ ድም ነው። ግን ኦልሬዲ አዲስ አበባ ከሆነች ያገኛታል። አዲስ አበባ ከሆነች ያውቃል የምትኖርበትን ማማንገድ እንደምትሆን ያውቃል። ከዛ በኋላ ከአዲስ አበባ ውጭ ከሆነች በዓለም ችግሩ ማለት ነው ግን ጀስት አንደኛው አዲስ አበባም ሊሆን ይችላሉ ሌላ ቦታም ሊሆን ይችላሉ ያለችው ጀስት ይሄ ይሄን ብላ እንኳን የተናገረችው ነገር የለም ማለት ነው ግን አዲስ አበባ ከሆነች ሪሊ ያገኛታል ብዬ አስባለሁ ማለት ነው እና በቃ አዲስ አበባ ከሆነች ትገኛለች ማለት ነው ግን አዲስ አበባ ትሄዳለች ብዬ አላስብም። ማለት ለምን ወይ ለራሷ ለማዳም አዲስ አበባ ከሆነ እንደሚያገኛ ስለምታቅ አዲስ አበባ አይመስለኝም ማለት ነው። እና ኤኒዌስ ብቻ ከፍቶናል። ለምን እንደሆነ አላውቅም ማለት ነው። እና ሀይሚሻ፣ ሀይሚሻ ተይ፣ ግንብሩኪን አታናጁ ተይ፣ ጥሩ አይደለም ማናደድ ማናደር ማለት ነው እና በቃ እንትና የዛ የእንትና ደግሞ ጭንቀት የሚያሳዘኝ ማለት ነው የቤቴ ማለት በቃ አሳዘነኝ። በቃ እውነት ለመናገር ደውይለት በቃ ለምንድን ነው በቃ ይሁን። እምቢ ማለትም ወረቀቱን አልቀበልም ማለትም ከበደው ጀስት ወረቀቱን ላለማንበብም ደግሞ ሚስጥር ነው አስባችሁታል። በሰው የሰው አደራ ተሰጥቷችሁ አደራ አደራ አድርሱ ተብላችሁ የዛን ነገር ነገር ማንበብ በጣም ከባድ ነው። በጣም ቢትሼም ማለት ነው እና በቃ ምንም ያውቀው ነገር የለም ማለት የት ሄደችው ምናምን አለ። እኔ ምንም ይህን ወረቀት የሰጠችኝ ነው። ኦልሬዲ ቤኪ ይዛ ብሩክ እስከምንድረስ ሀይሚ ወጥታ ሄዳለች ማለት ነውና ብሩክ ከፀገሰው መኪናውን ወዴት ነው አስነስተክ የምትሄደው? ወደ አዲስ አበባ ነው ወይስ ወደ ዱ ወደ ዱባይ ነው ማለት ነውና ሀይሚ ሻዬ፣ ሀይሚ ሻዬ፣ ሀይሚ ሻዬ ማለት ነውና በቃ አሳዘነኝ ማለት ነውና በቃ የሆነ በቃ ብሩክ ያጀት ይበላይ ማለት ነውና ያው ፕራንክ ነው ብዬ ነው የማስበው። ኦልሬዲ ግን የሆነ ጀስት ፕራንክ ቢሆን እኛን ቤተሰቦቿን ፕራንክ ታደርጋለች ብዬ አላስብም ማለት ነው። በቃ ለምን መጀመሪያም በሲሪየስ ነው ስታወራ የነበረው ማለት ነው። በቃ እንደዚህ እንደዚህ ሆኖ ምናምን እያለች ስታወራ ነበረ። በቃ መሄድ ፈለኩ፣ ብቼን መሆን ፈለኩ፣ ከዚህ ከቡድጌ ጋር የለይ ነው ምናምን፣ ደብዳቤ አስቀምጪለት ምናምን አለች። እና ጀስት ምን አይነት ነገር እንዳሰበች አይደሆኑ አናቅም። ብቻ ያው ሀይሚም ከቡርኬ ውጭ ማሰብ አልችልም ብሩኬም ከይሚ ውጭ ማሰብ አይችልም። እንደማይለያዩ አምናለሁ አውቃለሁ። ጀስት ግን በምን ምክንያት ይሄን ነገር እንደወሰነች እማውቀው ነገር የለም ማለት ነው። ግን ብቻ ባለሽ በደህና ሁኝልን፣ ቀማሟ ነው የምንለው። ብሩኬም ደግሞ ራስን ተረጋጋ፣ አታስብ፣ ዋናው ደህና መሆኗ ነው ነው ማለት ነው። እና ጀስት ፕራንክ ነው እንዳልን፣ ግራ ገብቶኛል። ግን ፕራንክ ነው ሻ ብቻ ጀስት እንትን በቃ አለ አይደለም፣ የሆነ የሚረብሽ ነገር አለው ማለት ነው። ፊቷ ላይ ምናምን የሆነ የመከፋት የመደበር ስሜት ምናምን አለው፣ የሀዘን ስሜት አለው። ምን ነገር ለማድረግ እንደፈለገች ግን ባላቅም ማለት ነው። እና እስቲል ብሩክ በጣም እኔ ያስደነገጠችው በጣም ከምላችሁ በላይ ማለት ነው። ለምን አሁን እኔ በዛ መሀል የመኪና እየነዳ ቢሆን ኖሮ አስባችሁታል? መኪና ሊጋጭበት ይችል ነበረ ማለት ነውና፣ ብቻ ሀይሚ ሀይሚሻ፣ ቆንጆ ከልብን የምንወድሽ በጣም የምናከብርሽ፣ ከምቀኛ ሰው ይሰውርሽ፣ ባለሽበት ሁሉ ሰላምን እንመኝልሻለን ነው የምንለው ማለት ነውና